ጽናት እና ባቢ እንግዲህ በጽናትም ጽዳቱን ለመቀጠር ወደ አባቷ መስሪያ ቤት ስትሄድ ባቢም እንግዲህ አባቱ ጋር ለማነጋገር ሲሄድ ድንገትን ሲገጣጠሙ ነበረ። ያለፈው ፓርቲ ያለቀው ሆኖም ግን አንተ ልጅ ምንድን ነው ከስ ከኋላ የምትከተለኝ? አንተ ማነህ? ትዝታ ታውቃታለህ? ጽኑ ምን ሆነች ነው? ማን ልሆን ይችላለሁ? ማንም ካልሆን ከዚህ ምን ትሰራለህ? ስትለው እንግዲህ አይ ስራ ልቀጠር ነው፣ ስራ ልጠይቅ ነው የመጣሁት፣ ስራ ፈልጌ ነው የመጣሁት ይላታል። አጨናነቅሽኝ እኮ ሲል ይጠይቃታል። ምን ላደርግ ይመስልሻል? አላውቅም ግን፣ በየሄድኩበት ሳገኝህ ግራ እየገባኝ ነው አለችው። ተቆጣሽኝ እኮ አለ ባቢ። አቤት ስትቆጭ ደግሞ እንዴት እንድምት እንዳስተያየትሽ እንዴት ደስ ይላል ሲል ይላል። እና አሁን ለምን ደነገጥ ከአንተ ለስራ ከሆነ ስትለው፣ አይ እኔ እዚህ አገኝሻለሁ ብዬ አልመሰልኩም። የደበከኝ ነገር አለ ባቢ፣ ንገረኝ አለችው። ምንም የደበቅኩሽ ነገር የለም እኔ እንጃ ግን ዝም ብዬ ሳስበው የደበከኝ ነገር ያለ ይመስለኛል አለችው። በፍጹም አልደበኩሽም አለ ባቢ። ቆይ፣ አለ ጽናት ይህ ሁሉ መገጣጠም ነው ብዬ ልለፈው አዎ አጋጣሚ ነው ብለሽ ለፊው ካልክ እሺ አለችው። እና ምንም መገናኘታችንን የጠላሹ ትመስል ያለሽ ሳ ሲላት፣ አይ አይደለም፣ ካልፈለግሽ እንለያ ሲላት፣ አይ ስራ ግራ ስለተጋባይ ነው። እሺ አንቺ ምን ልትሰሪ መጣች? እኔ ስራ ልጠይቅ ነው። የምን ስራ ነው የምትጠይቅው ሲላት፣ ትላንት አባትህን ሰውየውን አናግሬው ነበር ትለዋለች። ትናንት ምንድን ነው የታወራችሁ ሲላት በቃ ውጭ ደብቀኝ፣ አባትን አናግሬ ስጨርስ እመልስልሃለሁ ስትል ተናገረች። በዚህ መካከል ደግሞ የቤት አከራይዋ ኪራይ የሁለት ወር ስላልከፈሉ እንዲከፍሉ ካልሆነ ቤቱን በለቀው አነስተኛ ቤት እንዲሄዱ ያላሰበውን ዱብዳ ግርማ መጣበት፣ ጭንቀት ጨመረበት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ክርስቲያን ወገኖቼ ሰላም ሰላም ብያለው፣ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ ከሆናችሁ ሰብስክራይ እያደረጋችሁ የደውል ምልክቷን መጫን አትርሱ ማለት ነው። እንግዲህ ጽናት ቀጣይ ፓርቲ በእንጀራ እናቷ የምትጎዳውን ጽናት ቀጣይ ፓርቲ ዘንላችሁ መተናል። ዛሬ እንግዲህ ጽናት ያውቅ ስራውን ለመቀጠር ወደ ባቢ አባት ቤት ያው ወደ ሱ ሂዳለች ማለት ነው። ከዛ በጽዳቱ እንደተስማማች ና ሰውየው እንዲጸዷት ያጸዷት። ግን አሁ ልክ ነሽ አሏት ተስማምተች መጣሽ። ሰው ከትንሽ ሲጀምር ነው ለውጥ የሚያመጣው። ጎበዝ ነሽ። ሰው ወርዶ መስራት ካልቻለ ከፍ ማለት አይችልም ሲሉ ነበረ። ከዚህ ተነስተች ትልቅ ደረጃ ትደርሻለች። መንገድ ዘግቶ የሚይዘው ባይበዛ ነበራ። መንገድ ዘጊው በዛ አለችው። ልክ ነሽ። ተስፋዬ መታገል ነው ታገየው፣ አላት። ቆይ አለችው፣ አንተ ግን ከምን ተነስተህ ነው እዚህ ሀብት ማማ ላይ እየደረስከው? አለችው ረጅም ታሪክ ነው አለ አቶ ተስፋዬ። ከዛ ለዛ ነው ለድሆች የምታዝነው አሉ። አዎ፣ በጣም ለድሆች በጣም አዝናለሁ፣ ያሳዝኑኛል አለ። አላት ፅናትም፣ ያየለበትን የማይረሳ ሰው ጥሩ ነው አለችው። መቼም ስራው ይከብድሻል ብዬ አላስብም አላት። የሀብታም ላይ ስለነበርሽ ምናልባት ትንሽ ይከብድሽ ይሆን አለ። አይ ችግር የለውም አይከብደኝም፣ እኔ ከዚህ በፊት ስራ ሰርቻለሁኝ። ምናልባት ቀበጥ ሁነሽ ካደግሽ ብዬ ነው። አይ አይደለሁም፣ አልቀበጥኩም አለችው ሁሉንም ስራዎች እየሰራሁ ያደኩ ልጅ ነኝ ስትነገረችው ነገረች እና ስራ መቼ ልጀምርስ? ነገ መጀመር ትችያለሽ አሏት። አመሰግናለሁ ብላ ወጣች። ግን እውቀትሽን ለመገመት ሽንት ቤት የሚጸዳው በምንድን ነው አሉና ጥያቄ ቀረበላት። ዲቶራለች ጉድ፣ እውነትም ለሰው ታዝናል፣ አንተ ሰው ብላ ራሷን አጉመጉማ ወጣች እና ከዛ በኋላ እንግዲህ እሺ ነገ ጀምሪ ተባለች። ከዛ ባቢ ጋራ ከውጭ ጠበቃት። በዚህ መካከል መጣ ነበር። ጎረቤት የቤት ኪራይ ስላልከፈላችሁ ሁለት ወር አነስተኛ ቤት ፈልጋችሁ ብትሄዱ ይሻላል። ችግሩ እንደማትወጡ ታውቃለሁ፣ የደረሰባችሁን እኔም በዚሁ ስለምተዳደር ነው ስትል፣ ለግርማ ትልቅ ጭንቀት ጥላበት ትሄዳለች። እኔም አረባ ነኝ መሞት አለብኝ ሲል ይጨናነቃል። ሆኖም ግን እንግዲህ ይህን ነገር ከጥበ አባ ወደ አባቱ ደግሞ ባቢ ይገባና አንተ ባባ ምንድነው እያደረክ ያለው ምን አይነት ሰው ነህ አንተ የተለወጥክ እንጂ እኔ አልተለወጥኩም ሲለው እንደምታቀኝ ተስፋ አባቴ በጣም ተቀይረሃል እንደዚህ አልነበርክም እኔ የማውቀው አባቴ ለሰው ሲያዝን እንጂ እንደዚህ በክፋት ሲሞላ አላቅም አለው ማንን ነው የበደርኩት ሲለው ፅናትን እዚህ ቤት ለምንድነው ለጽዳት የቀጠርካት ጽናት ይኸው ሁሉ ሀዘን ለጽናት ነው እሷ ለምን ተነካችብኝ ነው ለምንድን ነው ብዙሓት ስራ ጽዳት እኮ ነው። በአባቷ ሀብት ንብረት እንዴት ጽዳት ትሰጣታለሁ ሲል ይበሳጭበታል። ይሄ ስራ መስጠትን ሁኜ ነው ክፋት ነው ወይ ጽድቅና ነዋ። ታዲያ እንዴት ነግንግ ጽድቅና ነው የሰራኸው አባዬ? ግን ትንሽ ትንሽ አይከብድህም ወይ? የስራ ዕድል ስለሰጠኋት ነው እንደዛ የምትለኝ? አለው። ምን አይነት ሰይጣን ሰው የሆንክ ነው አባቴ፣ ያውም ልታመሰግነኝ ይገባታል። በገዛ ድርጅቷ ጽዳት መቀጠር ልታመሰግንህ ትችላለች? አለው። ይህን ማንን የማይሰጥ ሰው ስንት ሰው ሞልቷል? ይላል። ለምን መጥፎ ታስባለህ ሲል ነበር። መልካም መሆን ነው የሚሻልህ አባዬ፣ አለው። ስለዚህ እኔ በዚህ ዓመት ለመልካምነት ሽልማት ትሸለማለህ አለው። እንግዲህ ባቢሻ ስራ አገኘሁ ብላ ስትነግረው ደስ አለውና ኮንግራ ኮንግራ ብሎት ከተደሰተ በኋላ አይዞሽ እንፈልጋለን ሌላም ስራ ትጨናነቂ ካላት በኋላ አንተ ስ ተሳካልህ ስትለው አይ የእኔ ምኑ ነው የሚሳካው? አለ ደንግጦ ስራ ልፈልግ ነው ያለውን ረሳው መሰለኝ አለና እኔ እኮ ማስረጃ ላስገባ ነው የመጣው መረጃ ይን አስገብተው ሊጠሩኝ ይችሉኛል። እሺ መልካም እድል እገጥማለሁ። አንቺ ምንድነው ስራ ሲላት ጽዳ ስትለው ጽዳ ሲል ነበር የደነገጠው። በአባቷ ስራ እንደ ጽዳት ትቀጠራለች በሚል ነው እንግዲህ። ያን ነገር ሰምቶ ወደ አባቱ ይሄዱ ለሴት ለሴቶች ነው እንደሚገኘው እያላት ነበረ አንተ ውሻ ሙት እያለች ስቀልድ እኔ ሙቼ ማን ሊጎንሽ ከጎንሽ ጓደኛ ሊሆን ሴኔ ጓደኛ ነጣም ብዬን አለች ል በማለት ተቀላለዱ። ከዛ በኋላ እንግዲህ ወደ ቤት ሄደች። ከዛ ከአባቱ ሂዶ ያመጣትን ገንዘብ ሰጣትና ደስ አላት። በዚህ ለጊዜው ተንቀሳቀሽ አላት። የአቶ ተስፋዬ ከገቡ በኋላ ጽዳት አላጸዳሽም፣ ቆሻሻ ነው ቤቱ በደንብ ዚ ቀስ በቀስ ደግሞ ትማሪያለሽ ሲላት፣ አቶ ተስፋዬ አንድ ነገር ልጠይቀውት፣ ምንድን ነው ስትል፣ ቅድሚያ የወር ደሞዜን ቢሰጡኝ ምጣር ስለተቸገርኩኝ ነው ስት በፍጹም እኔ የለኝም ገንዘብ፣ ተንቀሳቃሽ ገንዘብ የለኝም፣ ደሞዝሽን ምሰጥሽ ነገር ብለው ነበር የሳቁባት። እሺ በብድር መልኩም ስጠይ ብትለው፣ በፍጹም በመልኩም እንደማይሰጣት ቃል ተናገር። ልክ አይደለሁም በእርግጥ ግን ያለሁበት ያለበትን ችግር ስለምታውቅ ብትረዳይ ብዬ ነው ስትል፣ እኔ ገንዘብ አልተቀበልኩም እኔ ከስለ ቀጠርኩሽ ሁሉን ነገር እሺ እላለሁ ማለት አይደለም። ግን ስለ ቸገረኝ ነው ብትለውም፣ ችግሯንም ሊረዳ አልቻለም። ስራሽን ግቢ ብሎ ነበረ የመለሳት እና በጣም ተንሰቅስቀ ነበረ ያለቀሰችው። ከዛ እንግዲህ ወደ ቤት ሄደው እንግዲህ ግርማ ደግሞ ባቢን እስኪ አንቀሳቅሰኝ ወደ ዊልቸር አድርግልኝ ሲለው፣ እሺ ብሎ ተሸክሞ ወደ ዊልቸሩ ላይ ያስቀምጠዋል። እና ትንሽ እስቲ ወጣ አድርገኝ ንፋስ ልቀበል ይለዋል። ንፋስ እየተቀበሉ እያሉ እንግዲህ ጽኑ ስራ እኮ አገኘች ብሎ ሲነግረው፣ ጽናት ስራ ጀመረች? አዎ እኔም እኮ ስራ አገኘሁ እያለው ነበር ባቢ። አሁን እንዴት ነው ጤና ደህና ነው ሲል ጠየቀው። እግዚአብሔር ይመስገን ደህና ነኝ አለ ግርማ ግን አሁን ምን ስራ አለ? ጠይቄ እኮ አላቅም፣ ስራ የለኝም ጋሽ ግርማ ይለዋል። ገና ስራ ፈላጊ ነኝ። ምንድን ነው የተማርከው ሲል፣ ማናጅመንት ነበር የተማርኩት፣ ግን ስራ የለም። ለመቀጠር ገንዘብ ወይም ዘመድ ያስፈልጋል አለው። አይዞህ በርታ የኔ ልጅ፣ ሁሉም ነገር ጊዜውን ጠብቆ ይስተካከላል ሲል መከረ። ጽኑዬ እኮ ስራ አገኘች አለው። አዎ አገኘች። ጽኑ አለሽ፣ ምንድን ነው ግን ስራዋ አልነገረችህም ሲል ግንገት ጽናት ምጠት ስትልባቸው ምንድን ነው የምትደሉቱት? እያማችሁ ነው ወይ ስትል ጥሩነቱ፣ ሳይነገረው አባትህም ሳይሰሙ ለሜተኛ ሳለፍከኝ አባት እያለች ተቀላለዱ እና ደስ በሚል ሁኔታ አላመንሽኝም የኔ ልጅ ስለ እያወራ ነው ስለ አማካሪነቴ ብላ ቀየረች። ማለት ነው ለአባቷ የነገረችው ጽዳት ሳይሆን በዛ በቡና ድርጅታቸው በነሱ ድርጅት እንደተቀጠረች እና ሙያው ስላላት ምንም አይነት እንቅስቃሴ ስለሌላቸው በአማካሪነት ሲያስቀና ቤቱን ገብታ እንዲታማክራቸው እንጂ ፅናት አላለችም፣ ለአባቷ እንዳይጨነቅ ብላ። አባቷ ግን እኔ ልጄ በራሴ መስሪያ ቤት ድሮም አልቀጠርም፣ በሁለት ትግሬ ቆሜ በራሴ ነው ያለችው ልጅ ዛሬ ለእኔ ችግር ስትል እዛ ተቀጠረ የሚለው ውስጡን ግርማ እያምታታው ይገኛል፣ እያሰበ ይገኛል። የባቢ አባት ሰክሮ ከቤት ሲገባ እንግዲህ ስካሩን ለማስተው ሂዶ ሲ አትጠጋኝ እያለ ነበረ። እንግዲህ አባቱ ሰክሮ ሲመጣ የመፈ ማረሚያውን ወረቀት ለማገኘት እየጫጫረ ነው። እሱም ያገኘዋልን በቅርብ ከዛ መስሪያ ቤት እንዲቀጥረው ጠየቀው። ከመቀጠርህ በፊት ልቅ ፈርምልኝ ሲለው በፍጹም እሱን አልፈርምም እንዳሰሪና ሰራተኛ ሆነ መስራት ነው ያለብን። ጽናት ይህንን አንተ አባቴ መሆንህን ማወቅ የለባትም ሲል አስጠነቀቀው። ጽናትም ያንን በሰጣት ገንዘብ ምርጥ ምግብ ሰርታል። አባቷ ስተበላው አባቷ በጣም ተደስቶ ከልቡ በጣም በላ። ጽናት ከዛ ስለ ጽናት ሲጠይቀው፣ ጽናት የት ያለች? ሻጋሽ ግርማ ወጣች። ሲለው የት ገባ? ከጽናት ጋር አንድ መስሪያ ቤት ገባሁኝ። እንዴት ልታገኝ ቻልክ? ሲፈ አስገብተህ ነው ወይ ሲለው፣ አይ ሰውየውን ስለማውቀው ነው የገባሁት። አንድ መስሪያ ቤት ሰራ ነው ሲለው፣ እንኳን ደስ አለህ። ደስ የሚል ዜና ነገርከኝ። ግን እንዴት ነው? ምን ነው? ደህን አይደለም እንዴ? አለው። ለምን እንዴት ጽናት በአባቷ ሀብት ውስጥ እንደዚህ ተቀጠረችበት? በሰው ያው ለዛውም በሰው ተቀጠረችበት የሚለው ውስጡ እየተሰማው ነበረ። ግርማና ትክዝ ብሎ ለትንሽ ጊዜ አሰበ። ከዛ በኋላ እንግዲህ ፅናትና ባቢ ከአንድ መስሪያ ቤት ተቀጠሩ ማለት ነው። ፅናት ላባቷ ምንም መስሪያ ቤቱን እንደማያንቀሳቅሰው፣ እንደማያውቅበት፣ ምንም ገቢ እንደማያገኝበት፣ ከጊዜ በኋላ እንደሚፈርስ ስትነግረው በዛ ምክንያት ተንቀሳቅሶ ነበር እንግዲህ ወደ ቡና ድርጅቱ ሙያውን ከሷ ወስዶ የአባቱን ድርጅት ለማንቀሳቀስ ቃል ገብቶ የገባው እንጂ ሙያው ኑሮት አይደለም። እሷ ግን ጎበዝናት ስታያቸው ግን በዚህ አይነት እንደሚከስሩ እንጂ ምንም አይነት ደንበኛ እንደማያፈሩ ስታይ ምክሩን ነግራው ነው እንግዲህ ከእሷ ምክር ተቀብሎ ወደ ድርጅቱ ጎራ ብሎ እየሰራ የነበረው በዛም እንደው ከገባ በኋላ የሚሰራው ግራ ሲገባው ምን ላድርገው ይህንን ተቀባይና ተረካቢ የሚለውን የስራ ጉዳይ ኧረ ስራውን አስረጅኝ ጽኑዬ፣ ምንድን ነው እንደዚሁ ምስግብግብ ያለ ስራ የሁል ባቢዬ አሁን ለምሳሌ ከገበሬዎች ብታመጣ ስትሸምት ብላ ሀሳቡንና ነገሩን እንዴት እንደሚሰራ አስረዳችሁና በጣም ተደሰተ። ከዛ በኋላ እስኪን ይህን ዚጋ ቼክ አድርጊል ብሎ ሲሰጣት በጣም እየተያዩ በፍቅር እየተሳሰቡ ደስ እያላቸው መስሪያ ቤቱን እንግዲህ ጽናትና ባቢ ተቆጣጥረው እየሰሩት ነው። ከትንሽ ጊዜ በኋላ ባቢዬ፣ በዚህ ሁኔታ ኬት በጣም ተቀባይነት ታገኛለች። በዛ ላይ ብዙ ደንበኞችን ታፈር ትቀበል አለ ስትል አጎበዘችው ማለት ነው። ከዛ እሱም በጣም ደስ አለው እና ተደሰተ። ከእንግዲህ በኋላ አንቺ እያለሽ ትልቅ ነው ነገር የምንደርሰው ብሎ ደስ ብሎ ሳቀው። ባቢ አንተ ግን እዚህ ድርጅት ውስጥ እንደዚህ ከሰራ ድርጅቱ በሁለት እግሩ ይቆማል አለችው። ካልሆነ ግን መሽቆልቁል ወይ የሚያሽቆለቁል ይመስለኛል ወደታች እዚህ መቀመጥ የነበረባ ሊጽህ ጽናት ነበር የማይረባ ብሎ በውስጡ አወራ። ዝሮ ዝሮ ሁሉ ነገር ሰላም ነው፣ አንተ ከዚህ ወንበር እስከተቀመጥክ ድረስ ሁሉ ነገር ይለወጣሉ። አትጨነቅ። እኔን ቢያደርገኝ ይህን ሰውዬ እጥለው ነበር ሲላት፣ ችግር የለውም ባቢ። ምን ብዬን አደርጋለሁኝ? እኔ ያደረግኩትን ነገር ፈጣሪ እንዲክሰኝ አእምሮዬን ማበላሸት አልፈልግም አለችው ድርጅቴ ውስጥ ዳስ ሲቀጥረኝ ዴ ዝም ላለው፣ አለ ባቢ። እሱ እኮ ጥፋተኛ አይደለም፣ ትዝታ ሸጠችለት እሱ ገንዘቡን ከፍሎ ገዛ። የዚህ ሰውዬ ወንጀል ምንድን ነው? ስትል ነገረችው። አይ አዎ ለማንኛውም እኔ ስራዬን ጨርሻለሁ አንዳንድ ቼክ የማደርገው ነገር አለኝ ብላ ተሰናበተ። እሺ አመሰግናለሁ ብሎ አላትና እንግዲህ ጽናትና ባቢሻ በአንድ ድርጅት ውስጥ እየሰሩ ይገኛሉ። በጣም ደስ የሚል ነው። ወደፊት ደግሞ አባትየው እንግዲህ ገንዘብ ካገኘው እያለ መጠጣት ስለጀመረ ሲጠጣ አንድ ቀን ወረቀቱ ከባቢ እጅ እንደሚገባ እርግጠኛ ነን እና የዛኔ እንግዲህ ጽናትና እሱ በጣም አንድ መስሪያ ቤቱ ነው ትልቅ ማማ ላይ ደርሶ ዛሬ የምታለቅሰው የምተክዘው ጽናት ነገ ስቃ ደስተኛ ሆና እናያገኛታለን ብዬ አስባለሁ። በዚህ አጋጣሚ አባትየው እንግዲህ በጭንቀት እየተጨናነቀ ነው፣ እና እያመመው ነው። መጨረሻ ላይ የተጨረሰው ወደ ሕክምና ይገባ እንጂ ነው የእሱን ክፋት እንዳያሰማን እያልኩኝ በዚህ ይሰናበታቸዋለሁ። ጽናት በጣም የምታሳዝን እውነትም ጽናት ያላት ልጅ ናት። ባቢን ከጎኗ በማገኘቷ ደግሞ በጣም ደስተኛ ነን። ስለዚህ ዛሬ አንድ መስሪያ ቤት ስለተቀጠሩ ደግሞ አንድ ላይ ቢሆን ስለሰሩ ደስ ብሎናል። በዚህ ይሰናበታችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ።